የዚህ ቤት ግርማ ሞገስ የሚጀምረው ልክ በሩን ከፍታችሁ ስትገቡ ከምታገኙት ረዘም ያለ ኮሪደር እና ለአይን ገደብ የሌለው ሰፊው ሳሎን ነው። በጣም የሚገርመው ነገር ሊቪንግ ሩም ውስጥ ሆናችሁ ወደ በረንዳ መውጣት ሳይጠበቅባችሁ ሙሉ ለሙሉ የከተማውን የሚያምር እይታ ማየት መቻላችሁ ሲሆን፣ ቤት ውስጥ የሚገባው የተፈጥሮ ብርሃን ጥልል ያለ ስሜት እንዲሰማችሁ ያደርጋል። ለፊኒሽንግ የተጠቀምናቸው የከለርና የማቴሪያል ምርጫዎች የማይሰለቹ እና በቆይታ ብዛት ውበታቸውን የማይለቁ ሲሆኑ በተጨማሪም ቤቱን ለማስዋብ ይዛችሁ ከምትመጡት ፈርኒቸር ጋር እንዲዋሃር ታስበው የተሰሩ ናቸው። የደንበኞቻችንን የአኗኗር ሁኔታ ታሳቢ በማድረግ ሁለት ኪችኖችን ያዘጋጀ ሲሆን አንደኛው ኦፕን ኪችን የራሱ ኤርሳከርና ስቶቭ ሲኖረው ትራዲሽናል ኪችኑ ደግሞ የላውንደሪ ሩም አለው። ሁሉም መኝታ ክፍሎች ሰፋፊና በቂ የተፈጥሮ ብርሃን የሚያገኙ ሲሆኑ የክፍሎቹን ስፋት የሚመጥን ቁምሳጥንም ገጥመንላቸዋል። ይህ አፓርትመንት የሚገኘው 22 ሲግናል አካባቢ ሲሆን ጠቅላላ 238 ካሬ ባለ 3 መኝታ ተጨማሪ ሰራተኛ ክፍልም አለው። ዋጋውም በካሬ 120 ሺህ ብር ወይም ደግሞ አጠቃላይ 28 ሚሊዮን 560 ሺህ ብር ሲሆን 50 ፐርሰንት ቅድመ ክፍያ ከፍላችሁ ቤቱ መረከብ ትችላላችሁ። ቀሪውን 50 ፐርሰንት በአንድ አመት ጊዜ ውስጥ እየኖራችሁበት መክፈል ትችላላችሁ። 100 ፐርሰንት ለሚከፍል ሰው ደግሞ ዲስካውንት አዘጋጅተናል። ይህን አፓርትመንት መግዛት የሚፈልጉ ሰዎች ኮንታክት አድርጉን። እስቲ ልክ እንደዚህ አይነት ቆንጆ ቆንጆ አፓርትመንቶችን ማየት ከፈለጋችሁ አካውንታችንን ፎሎ ማድረግ አይረሳ። ይህን አፓርትመንት እንዴት አገኛችሁት? ኮሜንት ላይ አሳውቅሉ። እናመሰግናለን።